ሰላም ጤና ይስጥልን ቤተሰቦቼ፣ እንኳን ወደ ትሁን ዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አብሮነታችሁን እየገለጻችሁ እነሆ ዛሬ የኬክ አሰራር ይጀላችሁ መጥቻለሁ። ቀለል ያለ ነገር ነው። ብዙ አይነት ግብዓቶችን አያስፈልግም። በሶስት አይነት ግብዓት የሚሰራ ነው። ከላይ ምንም ምንም አይነት ነገር የሚቀባ ነገር አይኖረውም በዚህ መልኩ ማቅረብ እንችላለን ማለት ነው። አንደኛ ሶስት እንቁላል ያስፈልገናል። ሁለተኛ ሁለት ካሜራ ሁለት ሾርባ ማንኪያ ትንሽዬ ጨው እናረጋለን። ከዛ በደንብ አርገን እናዋሂደዋለን። ስኳር ደግሞ እኔ የጠቀምኩት በሻይ ብርጭቆ በውሃ ብርጭቆ አንድ ነው። በደንብ አድርጋችሁ መዋሄድ አለባችሁ። ከዛ ዘይት አንዱ ብርጭቆ እናንተ እንደ መጠኑ ማድረግ ትችላላችሁ። ከላጥ ካላችሁ እናንተ በከላጥ ማዘጋጅ ትችላላችሁ። ወተት አንድ ብርጭቆ ቀለል ያለ ነገር ነው። ብዙም እንትን አይልም፣ ፈጣን የሆነ ስለሆነ፣ ይሄ ዱቄት ነው። ዱቄት እኔ የተጠቀምኩት ሁለት የውሃ ብርጭቆ ነው። እናንተ ግብአቱን ጨምራችሁ ማብዛት ትችላላችሁ። በደንብ አርገን እናዋሄደዋለን፣ ቆንጆ ሆኖ እንዲወጣልን እንዲያምርልን ዱቄቱን ስታዋሃይዶት አንድ ላይ መጨመር የለባችውም። ከዛ ደግሞ የክሪም ክሮመል ቦደሩን እንጨምርበታለን። ለምንድን ነው እንዲያሳምርና ቆንጆ ሽታ ያለው እንዲሆን ነው። ስታዋሃይዶት በደንብ አርጋችን መዋሄድ ያለባችሁ ቆንጆ ሆኖ እንዲወጣ። አሁን ሌላ ሳን እናዘጋጃለን። ከዛ በፊት ትንሽዬ የገበታ ቅቤ ወይንም ዝብዳ ትንሽዬ ማድረግ ይኖርባቸዋል። በደንብ እንዲያምር አሁን በሳን ላይ እኔ ግማሹን ቀንሽ ያለው የቀነስኩበት ምክንያት ትንሽዬ ቾኮላታ ለማድረግ ነው። ይሄ ቸኮላታ ደግሞ ከማንኛውም ሱቅ ይገኛል። ከፈለጋችሁ ፎቶውን አስቀምጥላችኋለሁ። ከረሉ ቆንጆ እንዲሆንልን ከዛ ትንሽዬ ወተት እንጨምርበታለን። ከዛ በደንብ አድርገን እናዋሂደዋለን ቆንጆ እንዲሆንልን። ከዛ የኬክ መስሪያችሁን ታቀርባላችሁ። ከኬክ መስሪያው ላይ ወይ ዝብዳ ወይንም ዘይት ትጠቀማላችሁ። ከዛ በደንብ አድርጋችሁ ይሄን ካዋሃዳችሁ በኋላ ወይንም የዝብዳ ወረቃ የሚባለው አለ ከማንኛውም ሱቅ ይገኛል። ሉክ ማለት ነው። እሱም መጠቀም ትችላላችሁ። ከዛ ቅድሚያ ብሆን ታደረጋላችሁ። ከላይ ደግሞ የሚያምረውን ዲዛይን የሚያወጣውን ቸኮላታውን ታደረጉና በደንብ አድርጋችሁ ዲዛይን ታወጣላችሁ። በማንኛውም ነገር በማንኪያም ሊሆን ይችላል። ከዛ ፍሮን አስገባና አራራውን ከታች ከታችና ከላይ አርባ ዲግሪ ላይ እናረጋለን። በዚህ መልኩ ወጥቷል ማለት ነው። ምንም አይነገር ከላይ የሚቀባ ነገር አያስፈልግም ማለት ነው። ብላፊያ ብለናል። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አብሮነታችሁን እየገለጻችሁ አመሰግናለሁ። በያላችሁበት ቦታ ስለምትስይር አምላክ ከሁላችን ጋር አይሆን። መልካም ጊዜ በቀጣይ በሌላ ስራ እስከመጣ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ